ሰላም፣ ጤና ይስጥልን ውድ ተመልካቾቻችን እንደምን ከርማችሁልን? ስራ እንዴት ነው? እየተለፋ ነው? ያሰባችሁት ነገርስ እንዴት እየሆነ ነው? እንግዲህ በርቱልን እንላለን። አላማ አድርጋችሁ ከሰራችሁ ያሰባችሁት ቦታ እንደምትደርሱ ሙሉ ነው። ስለዚህ ወጥራችሁ ስሩ፣ የዘውትር መልእክታችን ነው። በዛሬው ዝግጅታችን በጎችና ፍየሎችን ለማደለብ ስራ በምናስብበት ጊዜ በምን ያህል ቁጥር ብንጀምር ያዋጣናል፣ እርባታውንስ ለመጀመር ምን ምን ቅድመ ሁኔታዎች ማሟላት አለብን? ለማደለብ የምንመርጣቸው በጎችና ፍየሎች ምን አይነት ቢሆኑ ቶሎ ውጤታማ ያደርጉናል? መቼ ማደለብ አለብን? ከየት ብንገዛ ጥሩ ነው? የትስ እንሸጣለን? እነዚህንና ከማደለብ ጋር የተያያዙትን ነገሮች በስፋት ለመነጋገር መተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ከቆያችሁ በቂ ቁም ነገር ታገኛላችሁ ብለን እንገልጻለን። ዝግጅታችን ከተመቻችሁም ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን። መረጃውም ይጠቅማል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። አሁን በቀጥታ ወደ ዛሬው ዝግጅታችን እናመራለን። አብራችሁን ቆዩ። ስራውን ከመጀመራችን በፊት ማወቅ ያሉብን ቅድመ ሁኔታዎች ምን ምንድን ናቸው? የበግና ፍየል ማደለብ እንደ ሌሎቹ እርባታ የተወሳሰበና ብዙም ልዩ ክትትል የማያስፈልገው ቢመስልም ስለ በግና ፍየል እርባታ ስራውን ከመጀመራችን በፊት በቂ እውቀት ሊኖረን ይገባል። ስለ መኖ አሰጣጥ፣ ስለ ቤት አሰራር፣ ስለ ክትባት አሰጣጥ፣ ሲታመሙ ምን ማድረግ እንዳለብን፣ የሚደልቡ በጎችና ፍየሎች ምን እንደሚወዱና ምን እንደሚጠሉ፣ ለመቼ ለገበያ ማብቃት እንዳለብን፣ የማደለቢያ ጊዜ፣ ገቢና ወጪ፣ እነዚህንና ሌሎች ከማደለብ ጋር የተገናኙ መሰረታዊ የሚባሉትን ነገሮች ልናውቅ ይገባል ብለን እንገልጻለን ምክንያቱም በማደለብ ወቅት በየጊዜው የሚገጥመውን ጉዳዮች ስለሆኑ ማለታችን። ይህንን ስራ ከመስራታችን በፊት እንደ ቅድመ ሁኔታዎች ማወቅ ያሉብን ነገሮች ይህንን ስራ ለመስራት እንደ ቅድመ ሁኔታዎች ማወቅ ያሉብን ነገሮች የመጀመሪያው ለማደለብ ምቹ ቦታ አለ ነው የሚለውን ማረጋገጥ ነው። መልካ ምድሩ ለመኖ አቅርቦት፣ ለገበያ አማራጭ፣ ለውሃ፣ ከማህበረሰቡ ጋር ያለው ንክኪ መራረቅ ምን ያህል ነው የሚለውን በበቂ መመለስ አለብን። በምናደለብበት ጊዜ የአየር ሁኔታው በጣም ቀዝቃዛ ወይም በጣም ሞቃት ሊሆን አይገባውም። በዚህም ምርታቸው ወይም ቶሎ የመደለብ ሁኔታቸው በጣም አስቸጋሪ ይሆንብናል። ምክንያቱም በጣም ሲቀዘቅዝ የሚበሉት ነገር ለሰውነታቸው ሙቀት ኢነርጂ ይጠቀሙታል። በጣም ሞቃት ሲሆን ደግሞ የምግብ ፍላጎታቸው ስለሚቀንስ የታሰበው የማድለብ ስራ ያን ያህልም ውጤታማ ይሆናል ለማለት ያስቸግራል። ስለዚህም ቤት አሰራራችንም ይህንን ከግምት ያስገባ መሆን አለበት። የቤት አሰራራችን ተዳፋት አዛባቸውንና ሽንታቸውን በተገቢው መንገድ ለማጽዳት የተመቸ መሆኑን ማረጋገጥ ያስፈልጋል። ቤቱን ስትሰራ ባለን ማቴሪያል ልንሰራ እንችላለን። በቆርቆሮ፣ በእንጨት፣ በጭቃ፣ በብሎኬት እና በሌሎች አካባቢው ላይ ልናገኛቸው በምንችላቸው ማቴሪያሎች መስራት እንችላለን። ቁም ነገሩ ግን በቂ አየር ዝውውር መኖሩን፣ ወለሉ ተዳፋት መሆኑን፣ ሽንታቸውና በክረምት ጊዜ ውሃ ቋጥሮ በሸሆና መበስበስ በሽታ እንዳይጋለጡ ማድረግ ተገቢ ነው ብለን እንገልጻለን። የቤት አሰራሩ ስፋት ስንመለከት ለአንድ ፍየልና በግ ማሰሪያ በአማካኝ ከ1.5 እስከ 2 ሜትር ካሬ ስፋት ቢኖሩ ይመረጣል። ስለዚህ እኛ ባለን ብዛት ተወስኖ ቤቱን ልንሰራ ያስፈልጋል ማለት ነው። የቤቱን አሰራር አቅጣጫ ስንመለከትም እንደ አግሮ ኢኮሎጂ የአየሩ ሁኔታ በሰሜን፣ በደቡብ፣ በምዕራብ፣ በምስራቅ አቅጣጫ መስራት ያስፈልጋል። ከምስራቅ ወደ ምዕራብ ሙቀት አካባቢ ለሚገኙ ከደቡብ ወደ ሰሜን ደግሞ ቀዝቃዛና እርጥበታማ ለሆኑ አካባቢዎች የቤት አሰራር አቅጣጫ ቢሆን ይመረጣል። ከቤት አሰራሩ ጋር የመኖ ማስቀመጫና የሰራተኛ ቤትንም ታሳቢ በማድረግ መስራት ያስፈልጋል። አቅም ካልና አስፈላጊ ከሆነ ለመመገቢያና ለመጠጫቸው ገንዳ አብሮ ቢሰራ ይቻላል። ያም ካልሆነ ግን በጎማ በበርሜል ጉራጅ ወይም በፕላስቲኮች መኖንና ውሃን ማቅረብ ይቻላል። እዚህ ጋር ከቤት አሰራሩ ጋር በተጨማሪ ልናስተውለው የሚገባው ወሳኝ ነገር ሌላ ለብቻው ማግለያ ክፍል ተብሎ መሰራት መኖር አለበት። ምክንያቱም በጎችና ፍየሎች በሚታመሙበት ጊዜ ከደነኞቹ ከጤነኞቹ በመለየት ለብቻቸው ማከም ያስፈልጋል። በሽታው እንዳይዛመትና ሌሎች ጉዳቶችን እንዳያደርስ በምናዘጋጀው የማግለያ ክፍል ውስጥ ማከም እንድንችል የማግለያ ቤት መስራቱ በጣም ወሳኝ ነው ብለን እንገልጻለን። ሌላው ይህንን ስራ ከመጀመራችን በፊት ማወቅ ያለብን ነገር መኖ ከየት ይገኛል፣ መመገብ ያለባቸው መኖ አይነትና መጠነስ ምን መሆን አለበት የሚለውን በተገቢው ማወቅ ያስፈልጋል። በተጨማሪም ይህንን ስራ ለመስራት የገበያውን ሁኔታ በደንብ ተረድቶ አካባቢው ላይ ያለውን በግዥና በሽያጭ ጊዜ ያለውን የዋጋ ሁኔታ ካለፉት ከቅርብ ጊዜ በመነሳት የመገበያ ዋጋ ሊጠናና አሁን ላይ ያለበትን ዋጋ ተረድቶ ወጪና ገቢውን ፎርካስት አድርጎ መጀመር አለበት ብለን እንገልጻለን። አካባቢው ላይም ከማደለብ ጋር ተያይዞ ያለው ጥሩ አጋጣሚ ምንድን ነው የሚሉትን ለመስራት ብናስብ ያለን ካፒታል መነሻ ለበጎችና ለፍየል መግዣ፣ ለቤት መስሪያ ወይም መከራያ፣ እስከ ሶስት ወር ድረስም ለመኖ የሚታሰብ ወጪ በቂ መነሻ ገንዘብ አለን ነው የሚለውን ማረጋገጥ ያስፈልጋል። በመጨረሻም ለማደለብ በምናስብበት ጊዜ የምናስብበት ቦታ መሰረተ ልማቱ የተሟላ ነው? ሁል ጊዜ ውሃ በቀላሉ ማግኘት ይቻላል ወይ? ለሕክምና የእንስሳት ሐኪም በቀላሉ ማግኘት ይቻላል ወይ? ለመሸጥ አስተማማኝ የገበያ አቅርቦት አለ ወይ? የሚሉትን ስራውን ከመጀመራችን በፊት በደንብ ማጥናትና ማረጋገጥ ያስፈልጋል ብለን እንገልጻለን። ቀጥሎ በጎችና ፍየሎችን ገዝተን ወደ በረታችን ከማስገባታችን በፊት ባዘጋጀነው ቤት ላይ የኬሚካል ርጭት ማኪድ አስፈላጊ ነው ብለን እንገልጻለን። ይህም ለኤክስተርናል ፓራሳይት ወይም ለውጭ ጥገኛ ተዋሲያን ለመሽገር ለቁንጫ ለእከክ፣ ለቅጫም እና ለሌሎች ነፍሳት ለመከላከል ስለሚጠቅምን መረጨቱ በጣም ወሳኝና አስፈላጊ ነገር ነው ብለን እንገልጻለን። በጎችና ፍየሎችን ለማደለብ ስንገዛ ምን ምን መሰረትን አድርገን መምረጥ ያስፈልገናል? ለማደለብ ስራ ወሳኝ ከምንላቸው ጊዜያቶች ውስጥ አንዱ በግዢ ወቅት የበግና የፍየል ምርጫ ነው። ስለዚህ በምርጫ ወቅት ዕድሜን የሰውነት አቋምን፣ ዝርያን እና ጾታን ትኩረት ማድረግ ያስፈልጋል። እድሜ ስንል ለማደለብ የምንመርጣቸው በጎችና ፍየሎች ልጅነታቸውን የጨረሱ ቢቻል ከስድስት ወር እስከ 12 ያሉትን ያም ካልሆነ እድሜያቸው ከአምስት ዓመት በታች መሆን አለበት ብለን እንገልጻለን። ከአምስት ዓመት በላይ የሆኑትን በጎችና ፍየሎችን መምረጥ የለብን። ይህም ለማደለብ በጣም አስቸጋሪ ይሆንብናል። ምክንያቱም እድሜያቸው ስለገፋ ወይም ስላረጁ ቶሎ ለመደለብ በጣም አስቸጋሪ ስለሚሆንብን ማለት ነው። የምንመርጣቸውን በጎችና ፍየሎችን እድሜያቸውን የምናውቅበት መንገድ የመጀመሪያው ጥርሳቸውን ገልጦ በማየት ነው። ስንት እንደሸረፉ በማወቅ ስለ እድሜያቸው መገመት ይቻላል። ስለዚህም ለበግ አንድ ጥንድ ወይም ሁለት ሸራፍ ሲሆን ከአንድ ዓመት እስከ ሁለት ዓመት ናቸው ከአንድ ዓመት እስከ ሁለት ዓመት ናቸው ተብሎ ይገመታል። ለፍየል ለፍየል ከሁለት ዓመት ከአምስት ወር እስከ ሶስት ዓመት ለፍየል ደግሞ ከሶስት ዓመት እስከ አራት ዓመት ናቸው ተብሎ ይገመታል። አራት ጥንድ ወይም ስምንት ሸራ ለበግ ሶስት ዓመት ለፍየል ደግሞ አራት ዓመት ናቸው። ከአምስት ዓመት በላይ ሲሆኑ ጥርሳቸው ቀስያ ላይ የወለቀ ባዶ ይሆናል። ስለዚህም ጥርሳቸውን በማየት ለማደለብ የቱ የተሻለ ነው የሚለውን መምረጥ ይህንን መንገድ በመከተል እድሜያቸውን ማስላት ይቻላል ማለት ነው። ሌላው ስንመርጥ አቋማቸውን ማየት በጣም ወሳኝ ነገር ነው ብለን እንገልጻለን። አጭር በግና ፍየል ከመምረጥ ይልቅ ረዘም ያሉትን ሽንጥ ያላቸውን ሰፊ አጥንት ያላቸውን መምረጥ ሰፊ አጥንት ያላቸው መምረጥ ያስፈልጋል። ምክንያቱም በቁመታቸው ልክ ስለሆነ ስጋ የሚይዙ ለልክ ትልቅ ተክለ ሰውነት ያላቸው መምረጥ ያስፈልጋል ብለን እንገልጻለን። የሚደልቡ በጎችና ፍየሎች ባላቸው ስጋ በአራት ደረጃ ይመደባሉ። በጣም ቀጭን፣ ቀጭን፣ መካከለኛና ወፍራም የሚባሉ ናቸው። ለማደለብ የሚመከሩም ቀጭን ወይም መካከለኛ ላይ ያለው። በምንመርጥበትም ወቅት ከሴት ይልቅ ወንድ በግና ፍየል ብንመርጥ የተሻለ ነው ብለን እንገልጻለን ምክንያቱም ወንዶች ከሴቶች ይልቅ ቶሎ የመደለብና የመጨመር አቅም ስላላቸው፣ ማለት የገዛናቸው በጎችና ፍየሎች ቶሎ እንዲደልቡ ማድረግ ያሉብን እንክብካቤዎች። በተገቢው መንገድ መርጠን የገዛናቸውን በጎችና ፍየሎችን በረታችን ውስጥ ካስገባን በኋላ ማድረግ ያሉብን እንክብካቤዎችን ስንመለከት ከገበያ የገዛናቸው ተገቢውን ሕክምናና ክትባት መስጠት ያስፈልጋል። ይህም ወዲያው ሳይሆን ከሁለት ቀን ከሶስት ቀን በኋላ ማለት ነው። ይህም ለውጫዊና ለውስጣዊ ተዋሲያን ለማጽዳትና ቶሎ እንዲደልቡልንም ይመል በዚህም የማደለብ ሂደቱን ያፋጥነዋል። ቶሎ የተመጣጠነ መስጠት አያስፈልግም። አሰራማ መኖ ወይም ፋይበር፣ ደረቅ ሳር፣ ቅጠላቅጠል፣ አረንጓዴ ሳር ከዚህ በፊት ይመገቡት ከነበረው የተለየ ስለሚሆንባቸው ለጨጓራ መታወክና ለሌሎች እክሎች ስለሚደረጉ ቀስ እያሉ ማለማመድ ተገቢ ነው ብለን እንገልጻለን። ለማደለብ ስንመርጥ በተመሳሳይ እድሜና አቋም ያሉትን ቢሆን ይመከራል። ይህም በመኖ ጊዜ በግጦሽ ጊዜ እንዳይወቅ አንዱ ከአንዱ የተለየ እንዳይሆን ስለሚረዳን፣ ማለት በማደለብ ጊዜ አብዛኛው አስሮ ነው የሚቀልበው። አንዳንዴ ማናፈስ ሳር እንዲግጡ ማድረግ ተገቢ ነው። በተለይ ፍየል መንጠላጠል ተፈጥሯዊ ነገር ስለሆነ ያንን ማመቻቸት ብቻል ጥሩ ነው ብለን እንገልጻለን። ውሃ በተገቢው መንገድ መስጠት በጣም ወሳኝ ነው። አመጋገባቸውን አይል ሰጪ ገንቢ ወይም ፕሮቲን፣ ቫይታሚን፣ ማዕድናትን የያዘ መሆኑን ማረጋገጥ ያስፈልጋል። ይህንንም ከፍሩሽካ፣ ከፍሩሽኬሎ፣ ከጥፍጥሬ፣ ከፋጉሎ፣ ከሞላሰስ፣ ከዶሮኩ፣ ከበቆሎ፣ ከአረንጓዴ ቅጠላ ቅጠሎች፣ ከአልፋ አልፋ፣ ከአረንጓዴ ሳር፣ ከጨው፣ ከአሞሌ ጨው፣ ከተፈጫ አጥንት ማግኘት ይቻላል። ስለዚህ መኖ ለማደለብ ወሳኙ ነገር ስለሆነ በዕለት ተዕለት ምግባቸው ውስጥ እነዚህ ንጥረ ምግቦች ማሟላት በማሟላት ቶሎ ለማደለብ ውጤት ቶሎ ለማደለብ ውጤታማ ያደርጋል ብለን እንገልጻለን። መቼ ማደለብ አለብን? በጎችና ፍየሎችን በአማካኝ የመደለቢያ ጊዜያቸው ሶስት ወር ነው። ስለዚህ በተጠና መንገድ ማደለብ ከተቻለ በአመት አራት ጊዜ ማድልብ ይቻላል። የህዝብ በዓላት በሚኖርበት ጊዜ ቢሆን መልካም ነው ብለን እንገልጻለን። ምክንያቱም በዚህ ጊዜ የፈላጊው ቁጥር ስለሚጨምር ነው። በተጨማሪም በየአካባቢው ድግሶች፣ ፕሮግራሞችና የቄራ ድርጅቶችን ታሳቢ በማድረግ በተጓዳኝ ማደለብ እጅግ አገር ማስታወስ የምንፈልግ የገበያ ትስስር ወሳኙ ጥረት፣ በተገቢው ብናደለብም ከጊዜያቸው በላይ በሮት ውስጥ ከቆዩብን ተጨማሪ ወጪ ስለሚሆን፣ ይህም ኪሳራ ስለሚያመጣብን አማራጭ የገበያ መንገዶችን መፍጠር ተገቢ ነው ብለን እንገልጻለን። በጎችና ፍየሎችን ከየት እንገዛለን? ስነው በጊዜያችን ነው ብሎ መናገር ይቻላል። በጥሩ ዋጋ የምንገዛው ዕቃ ሁል ጊዜ ስንሸጠው በጥሩ ዋጋ ይሆነ። በርካሽ በጎችና ፍየሎችን ለመግዛት ቀጥታ ከገበሬው መግዛት ቢቻል ተመራጭ ነው ብለን እንገልጻለን። በትልልቅ ገበያዎች እለቱ እየጠበቅን ከነጋዴው ይልቅ ከገበሬው ብንገዛ አዋጭ ነው ብለን እንገልጻለን። ምክንያቱም ያው ነጋዴ አትርፎ ስለሚሸጥል። በምን ያህል ቁጥር ብንጀምር ያዋጣል? ብዙ ጊዜ በማደለብ ስራ የተሰማሩ ሰዎች ካላቸው አቅም በመነ በሶስት ደረጃ ይመድ እስከ አስር በግና ፍየል ያላቸው አነስተኛ እርባታ፣ ከ15 እስከ ያላቸው መካከለኛ እርባታ፣ ከሀምሳ በላይ ያላቸው ደግሞ በከፍተኛ ደረጃ ይመደባሉ። ትልቁ ነገር ባለን አቅም ሳይንሱን ተከትሎ መስራቱ ውጤታማ ያደርጋል ብለን እንገልጻለን። አስርም ኖረን ከሀምሳ በላይም ኖረን ቁም ነገሩ ባለን ነገር ውጤታማ የሚያደርጉ ውጤታማ መሆኑን ማረጋገጥ ነው። ይህ ስራ ደግሞ በጥንቃቄ ከተሰራ ለውጡ በአጭር ጊዜ ስለሆነ ቶሎ ወደ ከፍተኛው ደረጃ የማንሄድበት ምክንያት የለም። ምር በምን ያህል ብንጀምር ያዋጣል፣ የመኖ ወጪና ሌሎች ለማደለብ የሚያስፈልጉ ቁሳቁሶቹን ምን ምንድናቸው? የሚሉትን ደግሞ እንመልከት። ስራውን ለመጀመር የሚያስፈልጉን ነገሮች ምን ምን? በዋናነት ለማደለብ የሚያስፈልጉን ቁሳቁሶች ገንዳ ካልሰራን በእንጨት ጉርቦ ወይም ጉሮኖ መስራት ሳሮችና ቅጠላ ቅጠሎች እንዳይረጋገጡና እንዳይባክኑ ያደርግልናል። መመገቢያችንም በጎማ በበርሜል በርሜል ቁራጭ፣ ወይም በፕላስቲክ ሊሆን ይችላል። እኔ የምመክራችሁ ግን ከዝገትም ለመከላከል ቶሎ እንዳይሰበርም ለማድረግ ጎማ ብትጠቀሙ መልካም ነው ብለን እንገልጽ መልካም ነው ብዬ ይገልጻለሁ። መርካቶ ጎማ ተራ በብዙ አማራጮች ስለሚገኙ ከ300 ብር እስከ 500 ብር አካባቢ ይሸጣል። ትልቁ ጎማም ከአራት እስከ አምስት በግና ፍየሎችን ባንድ መመገቢያ በርሜል ገዝቶ በቁመቱ ቆርጦ ለመጠጫ ማድረግ ይቻላል። ሌላው ለመኖ ማቀነባበሪያ በርሜል ከ1000 እስከ 2000 ብር እንደሚኖርን በግና ፍየል ይወሰናል። ውሃ መቅጃ ባሊ ከ300 እስከ 500 ብር፣ ሙሉ ልብስ ወይም ቱታ ከ500 እስከ 600፣ ቦቲ ከ500 እስከ 600፣ መጥረጊያ እስከ መቶ ብር አካፋ ከ200 እስከ 300 ብር ቢኖረን ያስፈልግ ሚዛን የዕለት ተዕለት ክብደታቸውን ለመለካት፣ የመድኃኒት መርጫ፣ የቀንድ መቁረጫ፣ የህክምና ቁሳቁሶች፣ ማኮላሻ ቢኖረን በሚያስፈልግን ጊዜ ለአገልግሎት መጠቀም እንችላለን። የበግና የፍየል ዋጋንም ስንመለከት በአሁን እንደ ቦታውና ሁኔታው ቢለያ በስጋ ደረጃቸው በሶስተኛ ደረጃ የሚገኙት ወይም ለማደለብ የሚመረጡት በጎችና ፍየሎች ከ እስከ 9000 ብር መግዛት ይቻላል። የመኖ ወጪዎችንም ስንመለከት አንድ ፍየል ወይም በግ በቀን የሰውነት ክብደቱን ከ2 እስከ 3% እስከ 3% ደረቅ መኖ ይመገባል ተብሎ ይገመታል። ስለዚህም በማደልብ በምናደልብ ጊዜ የምንገዛው በጎችና ፍየሎች አማካይ እስከ 20 ኪሎ ግራም ይመዝናሉ ተብሎ ይገመታል በዚህም ከዜሮ ነጥብ ዜሮ ሁለት እስከ ዜሮ ነጥብ ሶስት ይመገባሉ ተብሎ ከታሰበ 20 ኪሎ በዜሮ ነጥብ ዜሮ ሶስት ፐርሰንት ስናባዛው በቀን የደረቀ መኖፍጆታቸው ፍጆታቸው ይሆናል። ስለዚህ ይህንንም በምናደልብበት ጊዜ ማባዛት ነው። አሰራማ ወይም ፋይበር፣ ደረቅ ሳር፣ ቦንዳ ወይም የሰብል ተረፈ ምርቶችን በአማካኝ በቀን ውስጥ ከ0.56 ኪሎ ግራም መመገብ አለባቸው ተብሎ ይገለጻል። ይህንንም ለሶስት ወር ማባዛት ነው። እዚህ ጋር ልናስታውስ የሚገባው በማደለቢያችን አጋማሽ ወይም በ45ኛው ቀን ላይ በጎችና ፍየሎች ከ20 ኪሎ ወደ 30 ኪሎ ይሸጋገራሉ ተብሎ ይገመታል። እዚህ ጊዜም ኪሎን ታሳቢ በማድረግ የመኖ ፍጆታውንም መጨመር ያስፈልጋል ብለን እንገልጻለን። ኪሎን መሰረት በማድረግ የመኖ ፍጆታውን የመኖ ፍጆታውን መጨመር ተገቢ ነው ብለን እንገልጻለን። በተጨማሪም ይህ ስታንዳርድ ተብሎ ይቀመጥ እንጂ አካባቢውን እያየን ተጨማሪ የመኖ ድጎማ ማድረጉ ቶሎ እንዲደልቡ ለማድረግ በጣም ተመራጭ ነው ብለን እንገልጻለን። የመኖ ዋጋዎችንም ስንመለከት ኃይል ሰጪ የሚባሉት ፉሩሽካ በአሁኑ ገበያ ላይ አንድ ኩንታሉን ከ2600 ይሸጣል። ፕሮቲን ያላቸውን ጥፍጥሬን ፋጉሎ ስንመለከት ከ1800 እስከ 2000 ብር ይሸጣል። ሌሎች ፋጉሉዎችም ከ2000 እስከ 2500 በኩንታል ይሸጣሉ። የቢራ ጭማቂን ስንመለከት ከ500 እስከ 650 ብር በኩንታል ይሸጣሉ። ይህም እንደ ቦታውና እንደ ቢራው ጭማቂ አይነት ነው። ስናጠቃልለው ይህንን ስራ ለመስራት በእርግጥ አዋጭ የሚሆነው የሚደልቡትን ቁጥር ከፍ አድርገን ስንሰራ ነው። ነገር ግን እንደ አዲስ ለማደለብ ለሚሰራ ሰው የምንመክረው በትንሽ እንዲጀምሩ ነው። ምክንያቱም ልምድ እንዲያገኙበት፣ ልምድ እንዲሆን፣ ምናልባትም የአየር ሁኔታ መቺ ባይሆን፣ የመኖ አሰጣጣችን እንግዳ ቢሆን፣ በሽታ ቢከሰት፣ ቶሎ ሪከቨር ለማድረግ ብዛት ብዛት ሲኖራቸው ብዛት ሲኖራቸውን እንቸገራለን። ራሳችንን ከሰራው ጋር በማለማመድ እያወቅ ነው። ቶሎ ቶሎ ቁጥራቸውን ብንጨምር መልካም ነው ብለን እንገልጻለን። ተሞክሯችንም ይህንን ነገር ስለሚደግፍልን ማለት ነው። በአጠቃላይ የስራው አዋጭነት ምንም ጥያቄ የለው፣ አዋጭ ስራ ነው። ግር እንዳይለንና እንዳያስቸግረን በልምምድ ብናስፋፋው የተሻለ ነው ብለን እንገልጻለን። እንግዲህ ተመልካቾቻችን በምን ያህል ብንጀምር የበግና ፍየል ያዋጣል የሚለው ዝግጅታችን በቂ ቁም ነገር እንዳገኛችሁ ተስፋ እናደርጋለን። ዝግጅታችን ከተመቻችሁም ላይክ ሰብስክራይብ እያደረጋችሁ እንደዚህ አይነት መረጃ እንዲደርሳችሁ ቤተሰብ እንድትሆኑ እንጋብዛለን። መረጃውም ይጠቅሟል ብላችሁ የምታስቡት ሰው ካለ መረጃውን ሼር በማድረግ እንድታጋሩት እንጠይቃለን። በሌላ ዝግጅት በሌላ የሥራ ሐሳብ እስከምንገናኝ ድረስ መልካም የስራ ጊዜ እንዲሆንላቸው እንመኛለን። ጤና ይስጥልኝ።